ናታ ለዳጣ ይቅርታ ጠይቋታል ማለት ነው። ይቅርታ አርግልኝ፣ ማታ ኤቢ እንግዲህ ጉዳ አርጋኝ ነበረ በማለት ያላሰብኩት ነገር ነው። ዳጣይ ግን ይቅርታ አርግልኝ፣ ይቅርታ በድጋሚ ይቅርታ ሽነፈልጋለሁ። ከጉድ ነው እኮ ያወጣሽኝ አቤጌሌ፣ ከቤተሰብ ጋር ቆራርጣ ነበረ። ግን ከምርህ ነው እንደዚያ የጻፍክልኝ ስትለው፣ እንደ አንብበሸዋል? እንደ አዎ አንብቤዋለሁ፣ ሳላነበው እንዴት አጠፋዋለሁ? ይቅርታ ግን እንዳጣ አንቺ የጻፍሽልኝ መስሎኝ ነው። እና እኔ እንደዛ ብጽፍልህ አንተ እንደዛ ነው የምትመልስልኝ እንዴ? እኔ ግን ከማንስበው አንጻር አንተ መመለስ የነበረብህ ይሄ ነገር ልክ አይደለም ብለህ መመለስ ነበረብህ እንጂ እንደዛ አይነት ጽሁፍ መጻፍ አልነበረብህም። አይ ጣጣ የለውም በማለት እንግዲህ ያው ኤቢ ናት ያሳሳተችኝ፣ ይቅርታ፣ ይቅርታ በማለት እንግዲህ ደጋግሞ ይቅርታ፣ ይቅርታ ጠይቋታል ማለት ነው። የተከበራቸው የዜድ ሀበሻ ቤተሰቦች እንዴት ናችሁልኝ? ሰላም ነው ወይ? ሰላማችሁ ይብዛ። ሁላችሁም ስለምታበረታቱኝ ሀሳብ፣ አስተያየታችሁ ስለምሰጡኝ የጅጋ አርጌ አመሰግናለሁ። በቅንነትና በመልካምነት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባቸው አድርጉን። እንግዲህ ኢትዮጵያ ሀገራችን ሰላም ያርግልን። ዳጣ እንግዲህ ክፍል አስራ ስድስት ይዘን መጥተናል። ሰላማችሁ ብዝት ይበል። እንግዲህ ደጋግሞ ናታን ይቅርታ ጠይቋታል ማለት ነው። እኔ ይቅርታሽን ነው የምፈልግ። እሱና እሱ ብቻ ነው። የአንቺ ይቅርታ ብቻ ነው። እኔ አንድ ሁለተኛ አይለምደኝም ደኝም በማለት ያቺ አበጌ ልክ ናት ማለት ነው። አይ እሷ ልክ ሳትሆን በጣም መጥፎ ሰው ናት፣ በማለት ለማንኛውም ናት፣ በቃ ጥሩ ሰው ናት በማለት ግን፣ ዳጣ ከምር ያ ሁላ ግን የሚያሳዝን ነገር ነው ግን ያደረኩ አዎ፣ በጣም እኔ ነፃነት እንዳይሰማኝ ነው ያደረከኝ በማለት በቃ ሞክራለሁ በቃ ይዞ ቻው በቃ በማለት እንግዲህ ዳጣ ለምንድን ነው ለእኔ እንደዚህ አይነት ጽሁፍ የጻፍክልኝ ብላ ቅር ብሏ እንግዲህ ቅር ብሏታል ማለት ያው ናታን ጠይቋዋለች። ናታም ደግሞ በትክክል በእኔ ምን እንደስተሰማሽ አላወቅኩም እንዳልሽ እኔ ለወንድምነት ስሜት ብቻ ካለሽ ችግር የለውም ካልወደድሽኝም ምንም ችግር የለውም ግን እኔ የአንቺ ያለኝ ስሜት ለዘላለም አቀብረዋለሁ፣ ግን ጊዜ ይፈጅብኛል እንጂ ለራሴ ማረግበት ጊዜ ቅርብ ነው። ግን እፈትንሻለሁ። ዳጣ ለእኔ ያለች ስሜት ምን አይነት እንደሆነ መፈተን እፈልጋለሁ። ስለዚህ እፈትንሻለሁ በማለት እንግዲህ ናታንም ያለው ሀሳቡ ሰጥተዋል ማለት ነው። ያው ዳጣዬም እንግዲህ በጣም ቅር ብሏታል። ለምን አንተ እንደዚህ አይነት ነገር አለ በማለት ማለት ነው እንግዲህ፣ ናታን ክፍል ልታጸዳ ገብታ ኔ ከምትቆሚ ቁጭ በይ በማለት ደግሞ እየወፈርሽ ነው ሰላምዬ፣ ምን ተገኝቶ ነው ይላታ ናታን። እውነት እየወፈርኩን እንደ እንደ የወፈርኩ ይመስላል እንደ ናታን ስትለው፣ አዎ ከቅርብ ጊዜ ወደዚህ በጣም እየወፈርሽ ነው፣ ለጤና ያድርገው ደግሞ። ካሉ እዚህ ቤት ካሉ ሰዎች ሁሉ አንቺ በጣም ትገርምኛለሽ። ደግሞ ዝም ብዬ ሳይሽ ከባድ ሰው ነው የምትመስኝ ከባድ ሰው ማለት ምን አይነት ነው ናታን? አይ ከባድ ሰው ማለት እኮ በውስጡ በጣም ብዙ ሚስጥሮች የሚይዝ እና ያ ሚስጥሩ ተቆጣጥሮ ራሱን ስሜቱ ሁላ ተቆጣጥሮ ሚስጥሩ ሁሉም ነገር ተቆጣጥሮ ራሱን ችሎ የሚኖር ሰው፣ ግን ትንሽ ከበድት ያለሽ ብዬ ነው። በማለት እንግዲህ ኧረ ዛሬ በነገር ወረድክብኝ ናታን። ዛሬ ግን አትለቀኝም። ከምን ተነስተህ ነው ግን ናታን እንደዚህ ልትለኝ የቻልከው? በማለት እንግዲህ እንግዲህ ዳጣዬ እ የብዬ እንዴት ነሽ ሰላም ነው ትላታሪ ዳጣዬ። እሷ እንደሆነ ያው ሁሌ ምን ሆነሽ ነው ብዬ፣ ዛሬ ደግሞ ሰላም ስልሽ ማትመልሽልኝ? አይ እንደ በክፉ አይንሽ አየሽኝ ብዬ ነው። መብት የመሰለኝ የእናት አባቴ ቤት እንደፈለግኩ ማየት እችላለሁ። እሱስ መብትሽ ነው። አዎ በእናትና በአባቴ ቤት እንደፈለኩ መሆን እችላለሁ። እሱስ ልክ ነሽ፣ ማንም አይከለክልሽም። ምን ነው ምን ነው፣ ቴክስት እየጻፍሽ ነው እንዴ? ምን ማለት ነው? ስለዚህ ስላጠፋሹ ማይታወቅ መስሎች ነው። እኔ ግን ሁሉም አውቄያለሁ። ግን በጣም ታሳዝኛለሽ ኤቢ። እኔ ናታ እንደዛ ብሎ ስለጻፈ እኔ ምን አገባኝ በማለት ሲጀመር፣ እንደዛ አይባልም፣ ነውር ነው ትላታለች ዳጣዬ። ዳጣይ ነውር ማለት እሱ ክፍል ሄደች ስትባልጊ እንጂ እንደዚህ ነውር አይደለም የሚባልና የማይባል ነገር። አንቺ ናት ነግሪኝ አሁን ሁሉም ነገር ለይቶለታል ናታን፣ ከአሁን በኋላ የኔ ብቻ ና የኔ ብቻ ነው። ስለዚህ ይሄ ቤት ለቀሽ ትወጫለሽ። ዳጣዬም ቤት ይሄ ቤት ግን ለቅቄ አልወጣም። ናታን፣ እንደፈለግሽ ማድረግ መብትሽ ነው። ግን ቤት ግን ለቅቄ አልወጣልሽም በማለት አይ ናታን፣ አይ ናታን፣ ጭራሽ ወፈርሽ አልከኝ እንዴት ስትለው፣ ሰላም አዎ፣ በጣም ወፍረሻል። ግን ለምንድን ነው ግን እንደዚህ ልትኝ የቻሪስ የቻልክ ስትለው፣ አይ በሕይወትሽ ምንም አያጓጓሽም። በዛ ላይ መቋቋሚያ እንኳን እንስጥሽ ሲሉሽ እዚህ ቤት ምንም ነገር አትፈልጊም። በዛ ላይ መጥፎም ጥሩም ደስታውም ሀዘኑም ራስሽ መቋቋም ትችያለሽ። ከዚህ የበለጠ ምን አለ እና ብዙ ነገር ተቋቁመሽ የምትኖሪ ሰርን ሰው ነሽ። ብዙ ነገር ተቋቁመሽ ትኖሪያለሽ። አዎ እኔ ግን ውስጤ ብታየው እንደዚህ እንደምታየኝ እኮ አደለም ናታን። ምንድን ነው እሱ ፈቃደኛ ከሆንሽ፣ ሰው እኮ ሲያወራ ይቀለዋል። ለእኔ ለምን አትነግርኝም? አይ ናት፣ እሱማ ቶ በሌላ ጊዜ በወሬ ዤክ ሰዓት ገደልኩብህ፣ በሌላ ቀን ግን እነግርሃለሁ በማለት እንግዲህ እሱ እሺ፣ በሌላ ጊዜ እነግርሃለሁ፣ ችግር የለውም፣ አታስብ እሺ፣ ሰላም ዋይልኝ፣ ሰላም በማለት እንግዲህ ሰላም፣ እንግዲህ ምን ሆነሽ ነው እንደዚህ ሞላ ሞላ ብለሻል ወፍረሻል። በዛ ላይ ደግሞ አንቺ ከዚህ ቤት ማያቸው ሰው ሁሉ የተለየሽ ነሽ። ሁሉም ነገርሽ በቃ በዝምታ ነው የምታልፊ። ጥሩ መጥፎውንም፣ ሐዘንም ደስታውም ራስሽ ተቋቁመሽ ታልፊዋለሽ። ግን በእኔ በጣም ትልቅ ቦታ ነው ያለሽ። ትልቅ ሰው ነሽ። በጣም ከባድ ሰው ነሽ። ምንድን ነው ግን ከባድ የሆንኩብህ? ናታን ስትለው በቃ ሁሉም ነገር ተቋቁመሽ ታልፍ ያለሽ እኔ እንደዚህ አይነት ሰው ትልቅ ቦታ አለኝ፣ በማለት እንግዲህ ለሰላም መልሶላታል ናታን ማለት ነው። እንግዲህ ኤቢ ደግሞ አሁንም እንግዲህ ቅናት ላይ ናት። እንግዲህ ዳጣየም ይሄ ቤት ለቀሽ እንድትወጪ ስትላታይ ናታን እንደፈለግሽ ማረግ ትችያለሽ። እኔ ግን ከዚህ ቤት ማስወጣት ማስለቀቅ ወይም ደግሞ ፍንክች አልልም። ስለዚህ እንደፈለግሽ ከዳጣ ከናታን እንደፈለግሽ መሆን ትችያለሽ። ከናታ ጋር ከኔ ጋር ግን እዚህ ቤት ግን ማስወጣት አትችም በማለት ለምን ምንፈልገሽ ነው? ምን ነካሽ? እኔ እኮ እናት እና አባቴ ቤት ነው በማለት ሁላ ዝት አባት አለች ማለት ነው። እና አውቃለና አቃለው እናት አባትሽ ቤት መሆኑ አውቃለው፣ ግን እና አንቺ እንደፈለግሽ መሆን ትችያለሽ፣ እኔ ግን ከዚህ ቤት ማስወጣት አትችይም በማለት ያለው ነግራት አለች ማለት ነው። እንግዲህ የቤ እንግዲህ አሁንም እንግዲህ ቅናት ላይ ናት። እንግዲህ የእሷ ቅናት መቼም ተወርቶ አያልቅም ማለት ነው እንግዲህ ትሰምኛለሽ፣ ከዚህ ቤት ለምን አትወጪም? ግን ዳጣ እንዴ። ምክንያቱም ቤት ስለሌለኝ ነው። እና ቤት ቤት ከሌለሽ ሰው ቤት ልትኖሪ ነው? ኧረ ኤቢ፣ እንደዚህ አይባልም። ቤት ቤት እኮ ለሰው ሳይሆን ለእግዚአብሔር ነው። ቤት እንደዚህ አይባልም በማለት እንግዲህ ሁሉም ነገር እንዴ፣ አለበለዛ ቶሎ ማቶጭ ከሆነ እዚህ ቤት ትሞቻለሽ። ለመሞት ዝግጁ ነኝ፣ ችግር የለውም። ዛሬ ደግሞ አምሮባቸዋል። ሁለታችሁም እዚህ ተቀምጣችሁ እንደ አታይም እንደ እንዴት እንዳማረብን እኔ እና የቢ ቁጭ ብለን በማለት እንግዲህ ናታን፣ ነይ አብረን እንሂድ፣ በማለት እሷን በደስታ ልብስ ልቀይር ወይስ እንደዛ እንሂድ፣ እንደዚህ ወራሱ እንሂድ፣ እንደዚህ ቆንጅዬ ነሽ በማለት ወይስ ሽቶ ልቀባ ምናምን ስትለው አያስፈልግም። ስለዚህ ተነሽ፣ ቻው ዳጣዬ፣ ይቅናችሁ፣ ይመቻችሁ በማለት እንግዲህ ዳጣ እንደሆነ ያው እንደምታውቁ እሷ እዚህ ውስጥ የለችበትም። እንግዲህ አይለያችሁ፣ ይመቻችሁ፣ ሂዱ መልካም ቀን፣ መልካም ቆይታ ይሆንላችሁ በማለት እሷም እንግዲህ ዳጣዬ በደስታ ሸኝታችኋለች ማለት ነው። እሷ እንደሆነ እዚህ ውስጥ የለችበትም ዝም ብላ ነው እንጂ ኤቢ መከራዋ የምትበላ ማለት ነው። እሷም እንግዲህ ቻው ብላ ሄዳለች ማለት ነው። እንግዲህ ኤቢና ናታን አብሮ ተያይዞ ሄደዋል ማለት ነው። እሷ ናት እንጂ የቅናት መንፈስ የሞላባት ዳጣ መስሎም አይታያትም ማለት ነው። ደረጀም እንግዲህ ለናታን እንግዲህ ክትትል አድርግላት አትተዋት በማለት እንግዲህ ያው እናንተም ክትትል አርጉ በደንብ አርጋችሁ በደንብ ጠብቋት። እኔን እጠብቃታለሁ ምንም ችግር የለውም። በማለት እንግዲህ ያው ኤቢ እንግዲህ እንደምታውቀው ብዙ ነገር ይሄ እኮ የሁሉም ሴቶች ባህሪ ነው። አው ይሆናል ይሆናል። አባዬ ሴት ለመታየት ነው የተፈጠረችው። ስለዚህ እውነቷን ደስታውን የሚፈካው አደባባይ ላይ በነፃ ስትራ እንትን በነፃነት ስትኖር ነው። ስለዚህ ተውባ ነው የተፈጠረችው ሴት ልጅ እስቲ እኛ እኔን እኛ ምናችን ያምናል? ሴት ልጅ ግን በጣም ታምራለች። ስለዚህ ሚስትስ ስታገባ ራሷን እንድጠብቅ ማድረግ አለበት። ስለዚህ ሴቶች ብዙ መዋቢያ የሚጠቀሙት አስቀያሚ እና መጥፎ ስለሆነ አይደለም። ስለዚህ የእነሱ ውበት ለእኛ ነው፣ ተውቦ ስናያቸው በጣም ደስ ይለናል። እኛ የሚያ በጣም ደስታ ይሰጣል። ስለዚህ ሴቶች በጣም መዋብ ይወዳሉ በማለት ስለዚህ አንድ ባል ሚስት አግብቶ መብቷን የሚጋፋ ከሆነ በጣም ያሰቃያት ከሆነ ጥሩ አይመጣም በማለት። ሲጀመር እኮ ሚስቱን ማያከብር ወንድ ወንድ አይባልም በማለት። አንድ ወንድ አንድ ሴት በጣም ተጎታካያት፣ ተጠያቂ መሆን ያለበት ባሏ እንደሆነ ጠንቅቀን ማወቅ አለብን በማለት። እንግዲህ እሷ በተፈጥሯ ለማማርና እየተዋበች ለመኖር እንጂ ለመጥፎ ነገር አልተፈጠረችም። ስለዚህ ሴት ልጅ በጣም እራሷ መጠበቅ መዋብ ትወዳለች በማለት እንግዲህ ደረጃ ይመልሶለታል ማለት ነው። አረ እንደ ወይቢ አስተነገጥሽኝ። አረ አስተነገጥኩሽ እንጂ ናታ እኮ ማታ የነገረኝ ነገር አለ። ናታ ንንገርሽ እና ምንድን ነው የነገረሽ? ከአሁን በኋላ አብረን ነው የምናሳልፍ ብሎኛል በማለት እና ደስ ይላላ። ግን አንቺ ወይኔ ስታስመሲ። ምን አስመሰልኩኝ? ምክንያቱ አንቺ ናታ ከዳጣ ጋር እንዲሆን ነው የምትፈልጊው። ግን አሁን አንቺ እያስመሰልሽ ነው። ለማንኛውም እኔን እና ናታ ተስማምተናል። ያቺ አይጥ በመሀላችን ብትገባ ሲጣርጌ እንደምገላ እንደምገላት ንገሪልኝ በማለት ዳጣ ናት እንዴ አይጥ የምትያት? ዳጣ እኮ ልቅም ያለች ቆንጆ ናት። እንግዳውስ ወንድም ካለሽ አጋባያታ በማለት ቤም መልሳለታለች። አንቺ አርግዘሽ ነው እንዴ? ሰላም ስትላት ምን እያልሽ ነው አንቺ? ምን ማለት ነው አንቺ እንደ አይነት ንግግር የምትናገርኝ? በማለት እንግዲህ ሰላምን እንግዲህ አስደንግጣታለች። እንግዲህ ሰላም አረገዝሽ አረገዝሽ እያለች እንግዲህ ቆይተዋል ማለት ነው። እሷ ይዛታለች ማለት ነው። አሁን ደግሞ እንግዲህ ሰላም አረገዘች በማለትም ደግሞ ለእናቷ እንግዲህ ለማርታ ስትነግራትም ማርታም በጥፊ እንግዲህ እንዴት እንደዚህ አይነት ነገር ትናገር ያለሽ ጥሩ አይደለም፣ እንደዚህ አይነት ንግግርሽ ከአሁን በኋላ እንደዚህ አይነት ነገር እንዳልሰማ በማለት እንግዲህ ማርታም እንግዲህ አፏና ሲዛታለች። እንግዲህ ቆይታለች ማርታ፣ አርግዘሻል እንዲህ ሰውነትሽ ሞላ ሞላ ብለዋል፣ በሰላም ነው ወይ በማለት እንግዲህ አሁን ከማን ያረገዝሽው የማን ነው ልጁ የማን ነው ብላ እንግዲህ ለማናዘዝ ሰላምን ተያይዛት አለች። ኤቢ ማለት ነው ያው። ማርታም ለእናቷም ስትነግራት አፏን አስይዛት አለች። አንድ ሁለተኛ እንደዚህ አይነት ንግግር እኔ ፊት እንዳትናገሪ በማለት እንግዲህ አፏን አስይዛት አለች። የገዛ እናቷ ማለት ነው። ኤቢ እንግዲህ ማትፈነቅለው ድንጋይ የለም። እኔ ምልህ የገዛቸው መጽሔቶች አነበብካቸው ስትለው፣ እንዴ የምነካሽ አሁን ተገዝቷሁን መጨረሳ። እሺ ስንት ጊዜ ፈጅብሃል? ጥሩ መጽሐፍ ከሆነ አምስት ቀን ይፈጅብኛል፣ በማለት እነማየት ሄዶ ነው። የሆነ ድግስ ሄደዋል፣ ግን አምሽቶ ነው የሚመጡት። አንቺ ለምን አብረሽ አልሄድሽም? ይላል ናታን። ድግስ ቤት እንዴ ማንም ያበካው እኔ መብላት ትፈልጋለህ እንዴ? እንደ እንደዛ አይባልም። ምን ችግር አለ አብረሽ ብትበይ፣ በማለት አሁን ዳጣን ጥራት ለብቻዋ እዛ ከምትቀመጥ ይደብራታል፣ በማለት አይ፣ እኔ ዳጣ እዚህ እንድትመጣ አልፈልግም። እኔ ብቻህን ማውራት እፈልጋለሁ። ደግሞ ባለፈው ያልኩ ነገር አስበህበታል እንዴ በማለት የምን የባለፈው ነው የምትኛ? አይ አስበህበት እንድትነግረኝ ብዬ ነው በማለት ግን ዳጣን ግን ለምንድነው የፈለግካት ስትለው፣ አይ አብራን ያው እዛው ከሚደብራት ለብቻዋ ከምትቀመጥ እዚህ ከኛ ጋር ትሆን ብዬ ነው በማለት እንግዲህ ዳጣ የዚህ ላይ የለችም። እሷ ሳሎን ላይ እንግዲህ ከቴሌቪዥን ጋር ተቀምጣ እንግዲህ እየታገለች በሪሞት ማለት ነው እሷ እዚህ ላይ የለችበትም። እሷ ኤቢ እንግዲህ እንደ ራሷ እየመሰላት እንግዲህ ናታን ደግሞ ግዴታ ዳጣ መምጣት አለባት፣ ለብቻዋ በጣም ይደብራታል በማለት እንግዲህ አዝኖላታል ማለት ነው። ትንሽ ቆይታም ደግሞ ሰላም እየመታ እግሬ ለመታጠብ ፈልጌ ነበረ፣ ግን አልተመቸኝም በማለት ምነው ፊትሽ ተቋቆረ ሰላም? በጣም ድክም አለኛ። አው ዳጣዬ፣ ደካከመኝ እግሪን ለመታጠብ ነበረ ግን አልቻልኩም በማለት ልጠብሽ እንዴ? አይ ተይ ዳጣ እንጂ አትጫወችብኝ አትቀልጄ ስትላት በእውነትኔ፣ እውነቴን ነው እውነቴን ነው። አይ እንደዛው ራሱ ስለተናገርሽ እንዳጠብሽኝ ነው የምቆጥረው በማለት እንደው ምን ያንቺ ምርቃት እፈልጋለሁ ውሃ ይዤ መጥቼ ልጠብሽ ስትላት ኧረ፣ እኔ ግፍ እፈራለሁ። እንደሞ የእኔ እግር ልታጥቤ እንዴ? እኔ እኮ የቤቱ ሰራተኛ ነኝ፣ አንቺ ደግሞ የቤቱ ልጅ ነች ስትላት፣ ኧረ ምንም አይደለም፣ አጥብሻለሁ በማለት እንግዲህ መልሳላታለች ማለት ነው። አሁን ግን አንተ ዳጣ ዳጣ ምትል ምን ልታረገልህ ነው ስትለው፣ አይ እኔ ለብቻዋ ሳሎን ከምትቀመጥ ብዬ ነው። የራሷ ጉዳይ ነው፣ ምን ትሆናለች? የራሷ ጉዳይ ነው። የተቀመጠች ሳሎን እናት ትላለች። ምን ነው የጻፍካቸው? እኮ ጠቅላላ እኔ ነኝ እኮ ያነበብኳቸው። ደሞ እንደ ጥሩ ስራ ታወራ ያለሽ፣ ግን አንቺ የምትሰራቸው ስራ መቼ ይሆን ምታፍሬ? አይ እኔ እኮ ምንም ነውር አልሰራሁም። እሷ ዳጣ ወድሻለሁ ትላ ትላታለ። እኔ ግን በስርዓቱ እንኳን አታወራኝም ናታን እኔ አትወደኝም። ስትለውም በቃ አንቺ እዚህ ቁጭ በይ ምክንያቱም ዳጣ ጠርቻት ልምጣ ልምጣስ ሲላትም እሷ ምክንያቱም ምንም ነገር በየደቂቃ ምክንያት ነው የምደረድር፣ ካለ ዳጣ መቀመጥ አትችልም። በየደቂቃው ዳጣ እያልክ ነው፣ እኔ ግን አጠገብ ተቀምጬ ምን መስዬ አልታየሁክም? እሺ አንተ ካልኪ ዝሃትና በማለት እስቲ ምን እንደምትሆኑ ያቸዋለሁ፣ ጥራትና አምጣት በማለት እሱም ሳሎን ሊጠራት ሲሄድ ዳጣዬ ደግሞ ሰላም እግሯን እንግዲህ እያጠበቻት ትገኛለች። እንዴ አንቺ ልጅ ግን የእውነት ነው እንደ ልታጥቢ ነው ውሃ ይዘሽ የመጣሽ ስትላት፣ አው እንዴ የምነካሽ እኔ ምርቃትሽ እፈልጋለሁ በማለት እንግዲህ ውሃ ይዛላት መታ አገሯ እያጠበቻት፣ እንደውም እኔ እግር ካጠው በጣም ቆይቻለሁ፣ እግር አጥቤ ማላቅም፣ ስለዚህ እግርሽን ማጠብ አለብኝ ዛሬ ያንቺ ምርቃት እፈልጋለሁ በማለት እንግዲህ ሰላምም ኧረ ዞር በያረተኝ ስትላት ምንም እምቢ ያለች ሰላም ማለት ነው ዳጣዬ ደግሞ እንግዲህ እግሯ እያጠበቻ ትገኛለች ቅንና መልካም ማለት ነው እና ሰላምዬ እንዴት እንዴት ነው እችላለሁ አይደል አዎ በጣም እንጂ ደግሞ የእጅሽ ልስላሴ እንዴት ደስ እንደሚል አይ ትንሽ እኮ ተደባድብባቸው ነው እንጂ ወርቅ ነበረ የሚመስሉት ሰላምዬ በማለት አሁንም እኮ ለራሱ ወርቅ ነው ትላለች ሰላም አሁን ግን ደስ አለሽ እንዴ አዎ፣ በጣም ደስ ብሎኛል። አዎ አንቺ ደስ ሲልሽ እኔ ደስ ይለኛል በማለት እንግዲህ መልሳላታለች። በቃ ዳጣዬ ምንም ቢሆን እኮ የዚህ ቤት ሰራተኛ ነኝ። አንቺ ደግሞ የቤቱ እንግዳ ነሽ። ግን በአሁን ዘመን እንዴት እንደዚህ አይነት ማን ያደርጋል? ስለዚህ አመሰግናለሁ ዳጣዬ በማለት ሰላምዬ ደስ ብሎሻል ግን አትመረቀኝም ስትላት ቀላል ቀላል አትመርቅኝም ቀላል። አመርቅሻለሁ እንደውም የሚወድሽ እና የሚያከብርሽ መልካምና ጥሩ ሰው ይስጥሽ፣ በማለት እሷ መርቃት አለ የተመኘሽውን አትጪ፣ የምትፈልጊው ሳይሆን የሚያስፈልግሽ፣ የምትፈልጊው ሳይሆን አንቺ አንቺን የሚፈልግ ወልደሽ አሳድጊ፣ በማለት መር የወላድን መካን አትሁኚ፣ በማለት እንግዲህ ጥሩ ትዳር ይስጥሽ።